ሰላም አሌይኩም ወራህመቱላሂ ወበረካቱህ ውድ እና ተከብራችሁ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኔ ደህና ነኝ አልሐምዱሊላህ እናንተስ ደህና ናችሁ የመዳን ቅመሞች እንዴት ናችሁ ሰላማችሁ አላህ ያብዛልኝ እኔ ደህና ነኝ አልሐምዱሊላህ እንደ አላማችን ፈጽመን በሰላም ወደ ሀገራችን እንዲያበቃን እንደዋርዱ እስኪ ሁላችንም የልጅ ናፍቆት ያለበት የቤተሰብ ሁሉ ናፍቆቴ እናት የአባት ናፍቆት የወንድም ናፍቆት ያለበት እንዳው ለሀገራችን በሰላም እንዲያበቃ እንዱ አርጉል። እኔ እንኳን የልጆችን ፍቅር አላስቀመጠኝም። እንደኔ የልጅ ፍቅር ያለበት ያለ አይመስለኝም። እንግዲህ ሁሉም መወለደ ያው ወደ ልጆቹ ሀሳቡ መሄዱ አይቀርም። ግን ያን ያን ሲታሰብ የተሰው ፍቅር ሲታሰብ ደግሞ እንዳው ብራችን እንዴት የምንይዝ ነው የምንመስለን አላማችን ራሱ እዚህ ከመጣን በኋላ እንረሰዋለን። የዋህ እንሆናለን። በቃ ለቤለሰብ መኖር አላማ አይና። አሁን በኔ በራሴ ማለት እንረስቻለሁ ማለት ይቻላል። ምንም ፈጸምኩት ነገር አለ ብዬ አልገምትም። ያው ሳልመጣ ያሰብኩትን ሁሉ አሳክቼ አይደለም ያለሁት። እንግዲህ አልሐምዱሊላህ ማለት ነው ያስቀምጠን ብቻ ነው፣ ጉልበታችን ካለ እንሰራለን ጠፋን ቢጠፋ ይቀየርበታል። ብቻ በተቻለ መጠን የምንወደው ልጃችን ለቀን፣ የምንወደው ባለቤታችን ለቀን ከወጣን በኋላ አላማችን ሰብሰብ አድርገን ወደ ስራችን አትኩረን፣ ከመዳሞቻችን በሰላም በፍቅር ኖረን ያው ሰላም ባይሰጡ ራሱ አንዳንዴ በራሳችን ጊዜ አሁን የቤተሰው ናፍቆት ሲመጣብን ብነ የቤተሰው ሀሳብ የሆነ ሀሳብ ሲኖርብኝ በራሴ ራሴ ለመዳሜ ማለት ነው። እያወቁኝ በቃ እኔ የምረብሻት ጊዜ ያለው ወላሂ እኔ አውቀዋለሁ። ሰው ራስ ታቅብኛለች። ምን ሆነች ነው ትለኛለች። እና እንደዛም እንዳይሆን ስሜታችን አረጋግተን ረጋ ብለን አውዙ ቢላሂ ብለን ወደ ስራችን ብንመለከት አላህ ኢንሻአላህ እንግዲህ አላማችን ፈጽመን ወደ ሀገራችን እንዲያበቃ እንዲዋርጉልን እንዲዋርጉልኝ እንዲዋረግላችኋለሁ። ኢንሻአላህ እንግዲህ ሳይደግ ሳይጣላ ከቤተሰባችን ለየን፣ ያው የሆነ ነገር ቢያቅድልን ያ ደግሞ አላህ በመጥፎ መሆኑ በጥሩ እንዲገለብጥልን እንዲያሳካልን እንዲዋርጉ